ሴት ገርሉን አንበበን ነበር የምንሰብከው። በአምስት ከሆነ በአምስት ያለው አቦ ነው። የአቦን ገርል አንበቤ እሰብካለሁ። በሀያ አንድ ከሆነ ተራዬ በሀያ አንድ ታመረ ማርያምን አንበቤ እሰብካለሁ። በስድስት ከሆነ የአርሴማን ገርል አንበቤ እሰብካለሁ። በሀያ አራት ከሆነ የተክለ ሃይማኖትን ገርል ታምር አንበቤ እሰብካለሁ። መጽሐፍ ቅዱስ ለማንበብ እድሉም የለም፣ የለም፣ አይቻልም። ከአንድ እስከ ሰላሳ ከአንድ እስከ ሰላሳ አንበበ ገር ልድረስ አንበበ ነው ምሰብከው እንደውም ደብል ደብል ነው ደብል ደብል ታቦታቱ ደብል ደብል ዛሬ ዮሐንስ ነው፣ ዛሬ ማርያም ነው፣ ዛሬ ጊዮርጊስ ነው፣ ዛሬ ተክለሃይማኖት ነው፣ ዛሬ መርቆሬዎስ ነው፣ ዛሬ ዘብር ገብርኤል ነው፣ ዛሬ እገሌ ነው ተብሎ በእለቱ ያለውን የእለቱን ታቦቱ የነገሰበትን የእለቱን ቀን እንጂ በኢየሱስ ስም ብለህ አጋንንት ማስወጣት በኢየሱስ ስም እግዚአብሔር ሆይ አመሰግንሃለሁ ማለት በኢየሱስም እግዚአብሔር ሆን ምስጋናችን ተቀበል ማለት እንደዚህ አልነበረም። ማ ክቡራንና ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። ያው እንግዲህ እንደተለመደው ቀርቤ ያለሁኝ አባን እንደው ስለ ቆቡና ስለ ቀሚሱ ክብር አንቱ ልበላቸው መሰል እንደ ግብራቸው ሳይሆን እንደ ልብሱ ነው። ለቆቡና ለቀሚሱ የለበሱት የቅዱሳን የጻድቃንን ቀሚስ ነው ያደረጉት የቅዱሳን የጻድቃንን ቆብ ነው። አክለሶኩ ምሳሌ ነው። ቅዱሳንን እየነቀፉ በቅድሚያ ያለለው የምፈልገው ቢኖር ቅዱሳንን ካላመኑ እና አቡነ ገብረ መንፈስ ቅዱስ እና አቡነ አደጋዊ እና አቡነ ተክለ ሃይማኖት በጠቅላላ የቅዱሳኑ ቆብ ነው። ይሄ አክለሶኩ የእነሱ ነው። የእነ እንጦን ሴነመቃርስ ነው። በእነሱ ካላመኑ ለምን ይህንን አደረጉ? ከጠሏቸው እኮ እስከ ሁሉም ነው መጥላት፣ እስከ ልብሱም እስከ አልባሳቱ ነው መጥላት፣ እስከ ቆቡ ድረስ ካክለሶኩ ማለት ነው፣ ሁሉ ነው መጥላት። ይህንን አድርገው እነሱን መንቀፍ ማለት ይህንን በሰው ላይ ፌዝ መጫወት ማለት ነው፣ ማለት በራሱ ህይወት ላይ በራሱ ህይወት ላይ መጫወት ማለት ነው። አምላካችን ኢየሱስ ክርስቶስ የሰጣቸውን ክብር የእነሱን ክብር እነሳለሁ ማለት እንግዲህ በጣም ከአቅም በላይ ነው ማለት ነው። ለማንኛውም ሁላችንም ግን ምንድን ነው ያለው? አምላካችን ኢየሱስ ክርስቶስ ማቴዎስ ምዕራፍ 7 ቁጥር 20 ላይ ወንፈሪ ሆሙ ተአምር ወሙ ከአነጋገራቸው የተነሳ ታውቋቸዋላችሁና፣ ለዩዋቸው። ባነጋገራቸው ሁሉንም ባለባበስ አትዩዋቸው። በቀሚስ ቢያጠልቁ ቆብ ቢያደርጉ ቀሚስ ቢያጠልቁ ከአባቢ ለብሱ ሲያሽ ቢጠመጥሙ ሁሉም ትክክለኛ ሰውና ወይም ትክክለኛ የተዋሂዶ እምነት ተከታይ እንዳይመስላችሁ ሁላችሁ ሆነ ሁላቸውንም ወቋቸው፣ የተባለው ስለዚህ፣ ከአንድ እስከ ሰላሳ ድረስ የቅዱሳንን ገድ ልስሰብ ከእግዚአብሔርን ስማልሰብ ነው እያሉ ያሉት። ይሄ አንደኛ አለማወቅ ነው፣ ስህተትን አለመረዳት ነው፣ አለማወቅን ደግሞ ጉልህ ማድረግ ነው እንጂ የቅዱሳኑ ገድል የቅዱሳኑ ገድል በጠቅላላ ድርሳኑ ተአምረ ማርያምን እስኪ እንደ ሚታችን ታምርስ በጠቅላላ ያሆኑ ተውትሱ እንደው ገድሉ ራሱ የቅዱሳኑ ገድል በማን ስም የተጻፈ ነው? በእግዚአብሔር ስም እኮ ነው። ውስጡ የእግዚአብሔር አንድነትና ሶስትነትን የያዘ ነው። የቅዱሳን ህይወት እኮ በእግዚአብሔር ስም እየታነጸ የኖረበትን እኮ ነው የሚናገረው እንጂ ሌላ እኮ ስም እኮ አይደለም። ወይንም የሰይጣን የመነፍስ ትርኩሳን እኮ ስም አይደለም የሚጠራው። እንደውኔ ለመጀመሪያ ከገድሉም ከሰማይታቱ ገድልም ከጻድቃን ገድልም አንዳንድ ልጥቀስላችሁ ትንሽ የተወሰነ ማለት ነው። ለምሳሌ ያህል ለመግቢያ ያህል ነው። ሁሉም ውስጡ ያው ነው። እንግዲህ ይሄ ነው ብለን የምናነሳው ነገር የለም ግን ለመግቢያ ቢረዱት ለእነሹም ሸራ አድርጉላቸውና በጆራቸው ቢፈስ ይሄ ገድል የማን ነው እስኪወቁት፣ የማንን ስም ጠራ ወይ የመናፍስትን፣ እግዚአብሔርን ስም ጠራ? የማንን ስም ጠራ? እስኪ ይህንን እንዲታደርሷቸው ላንብላችሁ። የተወሰነ ይሄ የአቡነ አረጋዊ ገድል ነው መጽሐፉ ይሁት በገና ከመጀመሪያው ከመቅድሙ ላይ ጥቅምት 14 ላይ የምናገኘው ማለት ነው። በስመ እግዚአብሔር አብሃያል ወፅኑ ዘእይቱ የዳ ዘመነ መንግስቱ አልቦ ህልፈት ለህላዊ መለኮቱ። ጠርጠር ነው የማደርግላችሁ በመንግስቱ ፍጻሜ በባህሪው ህልፈት ውላጤ የሌለበት ወይም የማይኖርበት የማይኖርበት ጊዜ የሌለ ማለት ነው። በነፋሳት ላይ የውሃ ድንኳኖቹን ተክሎ የሚከታተም ይላል። ያው ጠርጠር ላደርግላችሁ ነው እያልኩኝ ያሉት በሚያደርግ አብ በተለየ ስሙ ነው የእግዚአብሔር አብ ወይም በእግዚአብሔር አብ በተለየ ስሙ ለዘላለም በእውነት እናምናለን ይልና ወበስመ እግዚአብሔር ወልድ ዋህድ ዘተወልደ እምግዝእትነ ቅድስት ድንግል ማርያም ወለታና ወያቄ አሁንም ጠርላ ላደርግላችሁ አዳምን ለማዳን ከመቤታችን ከስጋዋ ስጋ ከነብሷ ነፍስ ነስቶ ስጋዋን ለብሶ በፍጹም ተዋሂዶ ሰው በመሆን በማደሪያው ትሆን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከሐና ልጅ ከመቤታችን ከቅድስት ድንግል ማርያም የተወለደ ይልና እግዚአብሔር ወልድን ያነሳል። ከዚያ የድና ደግሞ ወረድ ይልና ወበስመ እግዚአብሔር ጳራቅሊጦስ መንፈስ ወልድ እምህላው የሁ ዘይት ባዕድ ይልና በባህሪው መጉደል ወይም መጨመር ሳይኖርበት በመንግስቱ ከአብ ከወልድ ጋር ትክክል የሚሆን በአምሳኛው ቀን በደብረ ጽዮን የጉባኤ አዳራሽ የወረደ በእጅ የማይዳሰስ ነበልባላዊ መጠጥ የሚጠጡት ዘንድ ልማድ ያይደለ ነገር ግን የክርስቶስ አፈራሰ መንግስቱ ደቀ መዛሙርቱ ማለት ነው። ጠጥተውት በአህጉሩ ሁሉ ቋንቋ እንዲናገሩ እውቀትን የገለጠላቸው የአብና የወልድ የባሕሪ ህይወታቸው በሚሆን በመንፈስ ቅዱስ የተለየ ስሙ ለዘላለሙ፣ በተለየ ስሙ ማለት ነው ለዘላለሙ በእውነት እናምናለን ብሎ ሶስትነታቸውን ተናገረ። አሁን ሶስትነታቸውን እየተናገረ ይህን ሲናገር ደግሞ ግብረ ሐዋርያት ምዕራፍ ሁለት ላይ ያለውን እየሰበከ ነው። አቡን አረ ገድሉ ከሰማዕታቱ ደግሞ ለሂድላ ከገድለ ሰማዕታት ከቅዱሳን ከነ ቅዱስ ጊዮርጊስ ከነ ቅዱስ መርቆሪዎስ ከነ ቅዱስ ቂርቆስ አሁን የቅዱስ ቂርቆስ ነው መስከረም ላይ ምዕራፍ

ክርስቶስ የተባለ ማለት ነው። ክርስቶስ የተባለው ኢየሱስ ምስክሬ ነው። ከወንድሞቻችሁ ጋር በሰላም ኑሩ። የጌታችን የኢየሱስ ክርስቶስ የአባታችን የእግዚአብሔር አብ ጸጋ አድሮባችሁ ይህ ኑር። ስለ እናንተ ሁልጊዜ እግዚአብሔርን እናመሰግነው ዘንድ ዘወትር በጸሎቴ አስባችኋለሁ ይላል። እንግዲህ ማን ላይ ያለው ናሙቶ የሰበከው ሮሜ ምዕራፍ አንድ ቁጥር ዘጠኝ ላይ ያለውን ነው። የቅዱስ የጭርቆስ ገድል የተሰበከው ስለዚህ የማንን ህይወት ነው የሚናገረው? ማለት የማንን ህልውና የማንን አንድነት ሶስትነት ነው የሚናገረው? የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ አንድነት ሶስትነት፣ የእግዚአብሔርን ተራዳ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን አዳኝነት ነው ፍቅር ለህዝቡ እየሰበከ ለወገኖቹ እየሰበከ ያለ በእግዚአብሔር ፍቅር ጸንተን እንኑር እያለ የእግዚአብሔርን ስም ነው እየሰበከ ያለው እንጂ የማንን ስም ሰብኮ ነው አሁን እሳቸው ከአንድ እስከ ሰላሳ ድረስ ያለውን የቅዱሳንን ገድል ስሰብክ የኢየሱስ ክርስቶስን ስም አልሰብክም ያሉት የእግዚአብሔር ስም አይደለም፣ የኢየሱስ ክርስቶስ ስም አይደለም። ይሄ ነው። አያውቁም። የሚያነቡትን የሚናገሩትን፣ የሚሉትን አያውቁም። የምንለው ለዚህ ነው። እንግዲህ ቅዱስ ጳውሎስም እኮ የሮሜ መልእክቱን እንግዲህ ታሪኩን የሀገሯንም የሰዎችንም ታሪክ ያስገባል። ቅዱስ ጳውሎስ እንደ እንደገድሉ ማለት ነው። መጀመሪያ ሲሰብክ ግን ምንድን ነው ያለው? ሮሜ ምዕራፍ አንድ ቁጥር ስምንት ላይ አቀድማ ይኩቶቶ ለእግዚአብሔር በኢንተ ወይ ኢየሱስ ክርስቶስ በእንተኩል ክሙ ይላል እስመተ ሰማት ሃይማኖት ክሙ ስተኩል ምትል ሃይማኖታችሁ በየሀያ አራቱ ማእዘን ወይም በሀገሩ ሁሉ ደርሳለችና ስለ እናንተ ጌታ ኢየሱስ ክርስቶስን ከሁሉ አስቀድሜ አመሰግነዋለሁ ብሎ እግዚአብሔርን አመሰገነ። የቅዱሳንም ገድል እግዚአብሔርን እያመሰገነ የእግዚአብሔርን ስም እየጠራ የእግዚአብሔር አንድነቱን ሶስትነቱን እየተናገረ ነው የሚሰብከን የሚያስተምረን። ስለዚህ ገድልን ሳነብ የእግዚአብሔርን ስም አልጠራም ማለት አያሳፍርም? ይሄ ገድል ላይ እያለ ወይንስ ሌላ ገድል አለ ከዚህ ውጭ? እንግዲህ የእነሱ ገድል በላላ በራሳቸው ገድል ገደል ነው ለእነሱ የሚሆንባቸው። በነገራችን ላይ ለነሱ ለእነዚህ ለተጠራጣሪዎች ወይንም ከሃይማኖት ለወጡት ከተዋሕዶ ለተለዩት ሰዎች ገድል ገድል ለእነሱ ምናቸው ነው? ገደላቸው ነው ስለማያምኑበት ገደላቸው ነው። ገደል ይዟቸው ይገባል ማለት ነው። ስለማያውቁት ስለማይረዱት ለእነሱ ገደል ነው። ለእኛ ግን ህይወታችን ነው። የእግዚአብሔርን ስም ስለሚሰብክልን በእግዚአብሔር የእነሱን ህይወት ይዘን ስለምንኖር በእነሱ ህይወት ከተመራን እነሱ መልካም ህይወት ከእግዚአብሔር ጋር የኖሩ ናቸው። እኛም እንደ እነሱ ከእግዚአብሔር ጋር ስንኖር ከእግዚአብሔር ጋር አንድነት ስላለን የእነሱን ህይወት ሰበከ ማለት የእግዚአብሔርን አንድነትና ሶስትነት፣ የእግዚአብሔርን አዳኝነት፣ የእግዚአብሔርን ቸርነት መስበክ ማለት ነው። ስለዚህ ክቡራንና ክቡራት ተመልካቾች ለማንኛውም ይህንን እንደው ይድረሳቸውና አለማወቃቸውንም መቼም ማያውቁትም እያልኩ ነው ሁልጊዜ የምናገረው፣ በዚህ ስለምረዳ ማለት ነው። አሁን ግን ሸራ አድርጓ ያላቸውና በጆራቸው ይድረስ ከጆራቸው ይፍሰስ ማለት ነው።